ቁም ያለው ህመም ታቀፌ የሩቅ ሰው ባይተዋር ሆኜ ቁጭቴን ጉያ ኑሬ ኑሮ አምባው መሀል መነኘ ቆም ያለው ህመም ታቀፌ የሩቅ ሰው ባይተዋር ሆኜ ቁጭቴን ጉያ ያኑሬ ኑሮ አምባው መሀል መነኘ ተመኘ

አንተ እኮ አቅም የለህም፣ ዋጋውም ውድ ነው። አንተ ደሞ አቅም የለህም አሉት። በፍጹም አለ መሐመድ። ከረመዳን በኋላ ብትሄድ ይሻላል ብለው ሊሞግቱት ሞከሩ። አይሆንም፣ የረመዳን መጨረሻዎቹን ቀናት ኡምራህ ነኝ አለ ፍርጥም ብሎ። ምንድን ነው የመጨረሻ አደረግከው እኮ ብሎ ሲቀልዱበት፣ ያው በሉት ብሎ መለሰላቸው። ቪዛ ፍለጋ ወጣ ወረደ። አልሐምዱሊላህ፣ የአላህ ፍቃድ ሆነና ተሳካለት። ሰዎች ገንዘብ ስላላቸው ብቻ ሳይሆን ሲጠሩ ብቻ ወደሚሄዱበት የአላህ ሱብሐነሁ ወተዓላ ቤት አቀና። የሚወዳቸው የረሱላችንን ሰለላሁ አለይሂ ወሰለም ሀገርን ረገጠ፣ ኡምራን ፈጸመ። ወደ ሀገሩ ቢመለስም በድንገተኛ ህመም ወደ አሂራ ሄደ። ወንድም መሀመድ ሰይድ አላህ ይዘንለት። የወደድካቸው በዚህ በድምጽህ ያወደስካቸው ነቢ ሸፋ ይሁኑልህ። ነቢ ጎን እንዲሉኝ እኔ ሸፋአነኝ ጀነት ግባበኔ ነው እንጂ ጭንቀቴ ዶአደጅ መጥናቴ ለቀብር ረፍቴ ለፊርዶስ ቤቴ በማይቀረው ሞቴ አላሁመ ሶሌ አላ ነቢ ጎን አርገን ፊርዶስ አላ

በዛሬው ዕለት እንድንገናኝ ቀጠሮ ይዘን ነበር። ሙነሽድ መሐመድ ሰይድ ከልጅነት ኮትኩተን ካሳደግ ናቸው ብቻ ሳይሆን ትልቅ ተስፋ ከጣልንባቸው ወጣቶች የደሴ ፍሬዎች መካከል አንዱ ነበር። በዛሬው ዕለትም ለጉዳይ ፈልጎን ቀጠሮ ይዘን ነበር። ድንገት ወደ አሄራ መሄዱን ስሰማ እጅግ በጣም ነው የደነገጥኩት። ሞት ማለት አጀል ማለት ይህ ነው አይደለም። እኔ እናሱ ከያዝነው ቀጠሮ የአጀሉ ቀጠሮ ቀደመና ወንድማችንን ልጃችንን ወደማይቀረው ዓለም ተሻገረ። ኢና አይላ ወኢና ላ ራጅዑን። ኡስታዝ አቡበከር አህመድ ከፌስቡክ ፔጅ የተወሰደ። ከረመዳን 24 ጀምሮ ሀራም ነበር ሸዋል ሶስት ወደ ሀገር ቤት እስኪመለስ መዲና መልእክተኛው ሰለላሁ አለይ ወሰለም ዘንድ ህመሙን እንደታቀፈ ቆይቶም ነበር። ለቅርብ ወዳጁ ይህ ዚያራ የመጨረሻዬ ነው ብሏል። አዲስን ሲረግጥ መለስተኛ ሐመም ተሰምቶት ወደ ሆስፒታል ጎራለ። ትላንታ መሻሹን ወደማይቀረው ሀገር አቀና። ኢና ኢላሂ ኢና ኢላሂ ረጅኡ ንጹህ ልብህን እናውቅ ነበርና በረመዳን ዑምራ ተዘይነ ኢሽተቅና ያልጋቸው ነቢ ሰለላሁ አለይሂ ወሰለም ተሰናብተ ከነ ንጽሕና ሐቲ ሞህና ሳመርክ። አላህ ለጀነት ይበልህ ወንድሜ መሀመድ ሰይድ ወንድም መሀመድ ፈረጅ ኢና አሊላሂ ወኢና ኢላሂ ራጅዑን። ወንድሜ ሙሐመድ ሰይድ አላህ ይዘንልህ። ያወደስካቸው ነቢ ጉርብትና አላህ ይችርህ። በፊዳ ከአንድ ስጦታዬ አሰላሙ አሊክና አፈር እየጫሩና ሌሎች ሙነሽድ ላይ አብሮ በመስራት የምናውቀው ወንድማችን መሐመድ ሰይድ ባጋጠመው ድንገተኛ ህመም በህክምና ሲረዳ ቆይቶ ትላንት አመሻሽል ወደ አሄራ ሂዷል። የደሴ ፈርጥ ሙነሽድ መካከል አንዱ የሆነው በወረሃ ረመዳን ኡምራ ስርዓት ለማከናወን ተጉዞ እንደነበር የተገለጸ ሲሆን ከኡምራ ጉዞ ከተመለሰ በኋላ ባጋጠመው ድንገተኛ ህመም ወደ አሂራ ሄዷል። አላህ ቀብሩን በኑር ይሙላው ማረፊያውን ጀነት እንዲያደርግለት አላህን ለምናለሁ። ለመላው ወዳጅ ዘመዶቹ ቤተሰቦቹ ሶብረንና መጽናናትን እመኛለሁ። ኡስታዝ በድሩሴ ኡስታዝ በድሩ ትላንት ከአዲስ አበባ ወደ ደሴ ሽኝት በሚደረግበት ሰዓት ካስተላለፈው መልእክት፣ መሀመድ ሰይድ የአራት ልጆች አባት ነው። ልጆቹን የቲም አድርጎ ነው የሄደው። ሁላችንም ድጋፍ ያስፈልጋቸዋል። የቲም የሆኑ ልጆችን አባትነት ጣማቸውን ቢያጡም እንደ ማህበረሰብ አንድ ነገር ብናደርግ መልካም ነው። እናም ለየቲም ልጆቹ የምንለግሰውን ስጦታ ካለ በልጆቹ እናት በባለቤቱ አካውንት የምንችለውን እናደርግ። የመሐመድ ሰይድ ስርዓተ ቀብር ዛሬ ከጅምዓ ሰላት በኋላ በደሴ ከተማ ካራጉቱ መካነ መቃብር ይፈጸማል። ትላንት አመሻሽ በድንገተኛ መሞድ አሂራ የሄደው ወንድማችን የቁርአን ሐፊዝ ሙነሽድ መሐመድ ሰይድ ከጅምዓ በኋላ ሰላት አልጀናዛው ደሴ አረብ ገንዳ መስጅድ ከተሰገደበት በኋላ በደሴ ካራጉቱ መካነ መቃብር ስርዓቱ ይፈጸማል። ለሙስሊም አንድነት አብዝቶ ይጨነቅ የነበረው መሐመድ ሰይድ የአራት ልጆች አባት ሲሆን ልጆቹን የቲም አድርጎ ነው የሄደው። ልጆቹ መንከባከብ የኛ የሙስሊም ኃላፊነት እንዲሆን ጥሪ ቀርቧል። ለእነዚህ የቲም ልጆች በእናታቸው ስም የቻላችሁትን ያህል ያቅማችሁን አድርጉ። ሰውነን ረሽነን ና በዚህ ስሜት ውስጥ እንዳለን የምንችለውን ያህል የጁማ ሰደቃችንን ለመሀመድ ሰይድ ልጆች በእናታቸው አካውንት እናስገባ። ለወዳጅ ዘመዶቹ፣ ለመላው ሙስሊም ህብረተሰብ አላህ መጽናናቱን ይስጥ። አላህ ለጀነት ይበለው። ከሚወዳቸው ነቢ ጎን ያደርገው። ዛሬ ደሴ ሙሽራዋን ተቀብላ ትሸኛለች። ተጠራሁ ልቤ የተነሳ ደርሶልኝ ያለ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ ኑራምባው መሀል ደረሼ ከጅዬ እንዲሽር ህመሜ ምን ጉድ ነው ሸውቁ ባሰብኝ ሲፈታ የዘመን